ጤና ስትልን እንዴት አላችሁ ቤተሰቦች? እንግዲህ የተለያዩ መረጃዎችን ትላንት አጋርቻችሁ ነበረ። የተለያዩ ኮሜንቶችን ሰጥታችኋል፣ እጅጉን አመሰግናችኋለሁ። ባይዞ ደጋግሜ ታንክዩን ብላችሁ አንድ ኦዲየንስ አለኝ እና ለምንድነው ታንኪ የምትለው ያን ያህል ልመና ይመስልብሃል? ብለኛል አይቼዋለሁ። በጣም ተደጋጋሚ እንደዛ ትለኛለህ። ያው ሪኮግኒሽን መስጠት አስፈላጊ ስለሆነ ቢካውዝ ታውቀዋለህ የነበረውን ስትራገል እና አሁን ያለንበትን ሁኔታ ከዛ አንጻር ነው። ታንክዩ ፎር ኮሜንት። ግን ሁላችሁንም እንደዛ ለማድረግ ሞክራለሁ። ኤኒዌይ ታንክ ዩ ቨሪ ማች እንደ እያንዳንዳችሁ ለምታደርጉት ኮመንት። ዛሬ አንድ ጉዳይ ነው የምነግራችሁ ወደ መካከለኛው ምስራቅ ጉዞ አድርጌ የነበረ ከሰሞኑ እና መካከለኛው ምስራቅ ላይ ባደረግኳቸው ጉዞዎች ያየኋቸውና የተመለከትኳቸውን ጉዳዮች አለመናገር አለመናገር ወይም ደግሞ አለማብራራት ስለማይቻል ቢካዝ እናንተ ሞር ኮኔክትድ ስለሆናችሁ ከኔ ጋር ከዛ አንጻር እንግዲህ ማውራት ስላለብኝ ነው። ን ምንድነው ያየሁት ነው መካከለኛው ምስራቅ ላይ መካከለኛው ምስራቅ ላይ እንግዲህ ተጓዝኩት። እዛ አካባቢ ያለው ቀጠና ትንሽ ውጥረት ያለበት በመሆኑ መሆኑንም ታውቃላችሁ። ትንሽ አስቸጋሪ፣ በግራም በቀኝም ያለው ጉዳዮች ውስብስብ ናቸው እና ወደ እስራኤል ጉዞ አድርጌ ነበረ። እስራኤል ላይ ጉዞ ሳደርግ የተመለከትኳቸው ጉዳዮች ከዚህ ከጋዛው ውጥረት ባሻገር ያሉትን አንዳንድ እንቅስቃሴዎች ስመለከት ነበርና ምንድን ነው ያለው የሚለውን የገረሙኝን ጉዳዮች ነው ላስረዳቸው የምፈልገውና በዚህ በጉዞ ላይ ኦፍኮርስ ከኢትዮጵያ ወደ እስራኤል ጉዞ ሲደረግ ደግሞ ከኢትዮጵያ ወደ ዮርዳኖስ ወይም ደግሞ ከኢትዮጵያ ወደ ሊባኖስ ቤሩት ምናምን ጉዞ ሲደረግ የምንነካቸው የአየር ክልሎች አሉ። የታወቀ የኤርትራን አየር ክልል እንነካለን፣ ያው ቀይ ባህርን ማለት ነው። እንደ ከዛ ሳውዲ አረቢያ እንነካለን፣ ኦፍኮርስ ዮርዳኖስ እንነክተን እንሄዳለን። እንደዚህ እንደዚህ እያልን ነው እንግዲህ ወደ መካከለኛው ምስራቅ በተለይም ደግሞ እስራኤል ስንገባና ብዙ አይነት ማንነቶችን ተመልክቻለሁ። የጉዞ ሁኔታ ያለ ሁኔታ እንዳለ ሆኖ ያለው የጸጥታ ስጋት እንዳለ ሆኖ ግን እዛ አካባቢ ያሉትን ነገሮች ተመልክቻለሁ እና ምንድን ነው ያለው የሚለውን ለማሳየት ስለፈለግኩኝ ነው። እስራኤል ላይ እስራኤል ውስጥ ስትገቡ፣ ወደ ጋዛው ጉዳይ እና እዛ አካባቢ ስላለ ውጥረት እነግራችኋለሁ። ከእስራኤል ውስጥ ስትገቡ ምንድን ነው በጣም በሚገርም ሁኔታ እስራኤል ውስጥ ብዙ ማንነቶችን ተመልክቻለሁ። እንግዲህ ብዙ ማንነቶችን ተመልክቻለሁ ስላችሁ እኛም የማንጠብቀው ኤክስፔክት የማናረገው ሀያ በመቶ የሚሆነው የአረብ ኮሚኒቲ አረብ አረብ ሲሆን አብዛኛው ሙስሊም ነው። ክርስቲያንም አለ ጁሽም አለ ኦፍኮርስ ግን አብዛኛው ሙስሊም ነው። እና እስራኤል ውስጥ ሀያ በመቶ የሚሆነው ወይም ደግሞ ሁለት ነጥብ አንድ ሚሊዮን የሚሆን ህዝብ አረብ ነው በጣም በሚገርም ሁኔታ ብዙዎቻችን እዚህ ከሆነን ስናስበው ወይም ደግሞ እዚህ ራቅ ብለን ስናስበው እስራኤል ውስጥ ያለው አይሁድና ወይም ደግሞ አንዳንዴ ክርስቲያን ሊሆን ይችላል ብቻ ብለን ነበር የምናስበው ሙስሊም ኦፍኮርስ እንዳለ ይታወቃል ግን ደግሞ ሀያ በመቶ አረብ ነው የሚኖረው እስራኤል ውስጥ ስለዚህ ወይም ደግሞ የእስራኤል ህዝብ ሀያ በመቶ አረብ ነው። ሁለት ነጥብ አንድ ሚሊዮን የሚሆነው አረብ ነው። እስራኤል አስር ሚሊዮን ወይ ከዘጠኝ እስከ አስር ሚሊዮን ህዝብ ያላት ስለሆነ በጣም ትልቅ ቁጥር ያላቸው ናቸው እና በጣም የሚገርም ዳይቨርሲቲ እንዳላቸው ተመልክቻለሁ። በሌላ በኩል ደግሞ ጃፋ ኦልድ ጃፋ ሲቲ አይ ቲንክ በአማርኛ ያፌት ከተማ የሚባለውም ላይ ዳቺ ነበረ። እዛው ቴል አቪቭ ጋር አብረው ነው የሚኖሩት ወይም ደግሞ ቴል አቪቭ ውስጥ የሚገኝ ነው። እዛው ቴል አቪቭ ላይ ያለ ነው እና ኦልድ ጃፋ ኦልድ ሲቲ የሚባለው የኦልድ ሲቲ ሲባል ኢየሩሳሌም ነው። ኦልድ ጃፋ ላይ ግን ስትሄዱ በጣም በሚገርም ሁኔታ ያለው ነገር ስትመለከቱ፣ ቅድም ያልኳችሁ ዳይቨርሲቲውን ማሳየት ስላለብኝ ነው። ወይም ደግሞ ዳይቨርሲቲ ምንድን ነው የሚለውን የተለየ ነገር ሌሎቹ ስለምናቃቸው ነው አብዛኞቻችን እና እዛ ላይ ስሄድ ምንድነው የተመለከትኩት? በጣም very different thing። እዚህ ጃፋ ላይ ደግሞ ጃፋ በጣም የጥንት ከተማ ነው። የጥንት ከተማ ነው ስላችሁ በጣም የሶስት ሺህ አራት ሺህ ዓመት ህንጻዎች ነው የምትመለከቱት። እና እዛ ጃፋ ላይ ያሉትን ጉዳዮች ስመለከታችሁ ምንድን ምንድነው እዛም ቦታ ላይ ዳይቨርሲቲ አለ። አይሁድ ብቻ አይደለም የሚኖረው። እንደውም ጭራሽ ጃፋ ላይ አብዛኛው ሙስሊም ነው። ሶስት እጅ የሚሆነው ሙስሊም ነው። አብዛኛው አረብ ነው። አብዛኛው አረብ ወይም ሙስሊም የሚባለው ህዝብ የሚኖርበት ነው። ጃፋ በጣም ጥንታዊት የሚገርም ከተማ ነው። ያማነት በጥንታዊ አሰራሩ የሚገርም የሚደንቅ ነው እና እዛ ላይ አብዛኛውን ቁጥር የሚይዙት ሙስሊሞች ናቸው፣ ወይም ደግሞ አረብ ኮሚኒቲ የሚባለው ነው። ከዛ አይሁድ ነው እና እንደዚህ አይነት ጥንታዊ ሁለቱ ኃይላት ተመቻችተው ወይም ደግሞ ተስማምተው የሚኖሩበት የፖለቲካ አውድ ነው ያለው እና ጃፋ ላይ የተመለከትኩት ያ ነው። ጃፋ እንዳልኳችሁ በጣም ጥንታዊ ቦታ ነው። እዛ የተለያዩ ጦርነቶች የተደረጉበት እዛው ጃፋ ስትን ሜዲትራኒያን ባህርን እዛው ማየት እንችላለን። ሜዲትራኒያን ባህር ላይ ያለ ነው እና ከዚህ ከተለያዩ ታሪኮች ከተለያዩ የመጽሐፍ ቅዱስም የቁርአን ታሪክም አለ እዛ። ኦፍኮርስ ብዙ እሱ ላይ አንሄድበትም፣ ግን ሜዲትራኒያን ባህርን ተንተርሶ የተሰራ ከተማ ነው ጃፋ እና በጣም አመዚንግሊ ሶፊስቲኬትድ የሆነ ከተማ ነው፣ ግን የጥንት ከተማ ነው። በጣም የሚገርመው ሁኔታ የሚገርመው ግን የእስራኤል ፖለቲከኞች ኦልድ ሲቲ ብለው አስቀምጠው ኦልድ ሲቲ ኦልድ ሲቲ ና ኦልድ ጃፋ ብለው ኦልድ ጃፋን አይነኩትም ህንፃዎች ሲሰሩ እዛ አካባቢ ያሉ ህንፃዎች ሲሰሩ ኦልድ ጃፋን ወይም ደግሞ የጃፋ ከተማን ተመሳሳይነት ያለው ነው አይሁድም ይሆን አረብም ይሆን ሌላ ክርስቲያን ወይም ዋቴይቨር የዛ አካባቢ ህንፃ ሲሰራ ልክ ያኛውን የድሮን የሺ ዘመናቱን ህንፃ የመሰለ ከለር እንዲኖረው እያደረጉ ነው የሚሰሩት፣ እና ኦልድ ሲቲውን አሮጌውን ለብቻው ያስቀምጡላቸዋል። አይነካም። ሲታደስም፣ ምንም ሲልም፣ ሲጠበቅም ባለበት ማንነት ነው። ከዛ ደግሞ ኔክስት የሚፈልጉት ደግሞ አዳዲስ የሚሰሩት ደግሞ ያን እየመሰለ ያን እንዲመስል አድርገው ነው የሚሰሩት እና በጣም እንትን ነው፣ ስትገቡ ሰፈስቲኬትድ የሆነ ቴክኖሎጂ ነው ያለው። ሰፈስቲኬትድ የሆነ አድቫንስድ የሆነ አካድ ነው ያላቸው፣ ሁሉም ነገር በጣም በሚገርም ሁኔታ። ግን ውድ ተመልካቾች፣ እኛ ሀገር ላይ ቀን ካሜራ ይዞ መቅረጽ አይቻልም ታውቃላችሁ። ይቻላል ግን ፖሊስ ሊይዛችሁ ይችላል። ምንድነው እዚህ ጋር ምንድነው እንደዚህ፣ ወይ ደብዳቤ ከመስሪያ ቤታችሁ ልትይዙ ትችላላችሁ ወይ የሆነ ብቻ ማንነታችሁን ወይ ጋዜጠኛ መሆናችሁን ወይም ደግሞ ዩቲዩበርም ብትሆኑ ምንድነው የሚል መግለጫ ይፈልጋል። አይ ቲንክ እንግዲህ ሞር አላውቅም። ብዙ ጊዜ ልጆች ተመለስን ኢንተርቪው የምናደረግ ሄደን ምናምን ስለሚሉ ነው። እና እዛ ሲሄድ ምንድነው ያጋጠመን፣ ሌሊት ስድስት ሰዓትም፣ ሰባት ሰዓት፣ ስምንት ሰዓትም ካሜራ ይዘን መቅረጽ እንችል ነበረ። ጃፋም ላይ የተለያዩ አካባቢዎች ላይ እንቀርጽ ነበር እና እደ ጦርነት ያለበት አይመስልም በሚገርማቸው ሁኔታ። በእርግጥ ጦርነቱ በተለያዩ አካባቢዎች ስላላየኑ ነው። ና ኦፍኮርስ ይታወቃል። እዛ አካባቢ ያለው ሰው ሰው ህይወቱን ነው ኖርማል ህይወቱን ነው የሚመራው። ይሄ በጣም የሚገርም አይነት እንትን ነው የተመለከትኩት የተመለከትኩትና ይሄኛው አለ ባይዘ ወደ ጦርነቱ ስንመጣ ሞር እሱ ላይ እስኪ ኤክስፕላኔሽን በደንብ ሰጣችኋለሁ። ግን ምንድን ነው የሆነው ብዙዎች ይቃወማሉ። እዛ የተመለከትኩት ነገር ምንድን ነው? አያስፈልግም ብለው የሚያስቡ በጣም ብዙ ሰዎች አሉ። ኢቨን የኛ ይሻ ይባላል በአጋጣሚ እንትናችን አስጎብኛችን እና ትንሽ የማይፈልገው ነገር አለ። በቃ እኔ የገባኝ ሻወራኝ አሁን ያለው ከፍልስጤማውያን ጋር አሁን ያለው በሃም በጋዛ ያለውን ውጥረት በቃ ትንሽ ልክ እንዳልሆነ ይሰማዋል። እና እሱ ብቻ አይደለም፣ አብዛኛው ያገኘኋቸው ሰዎች ጦርነት ልክ እንዳልሆነ የሚያምኑ ናቸው። ግን ደግሞ ጥቃት ሲሰነዘርበት ነው ኦፕሽን ለፖለቲካ መፍትሄ መስራት አለብን ብለው የሚያስቡም አሉ። አንዳንድ ኦፍኮርስ ደግሞ ኢስራኤል ኢዝ ዱን ፐርፌክት ራይት ብለው የሚያስቡም አሉ። ምንም ታቁታላችሁ እና አጋጣሚ ያገኟቸው ሰዎች ደግሞ ትንሽ ነቃነቃ ያሉ ፖለቲክ ላይ ህንጻቢያቸውን ከፍ ያሉ ሰዎች ነበሩ፣ እና እሱን ተመልክቻሉ። ሜይ ቢ ይሄኛው ብዙ እንትኖች አሉ ን ከኦልድ ጃፋን ባሻገር ደግሞ በኢየሩሳሌም ኦልድ ሲቲ ኦልድ ሲቲ ላይ ስትሄዱ ብዙ ደስ የሚሉ ነገሮችን ትመለከታላችሁ ብዙ ደስ የሚሉ ነገሮችን ትመለከታላችሁ ስላችሁ፣ ፖለቲካሊ አይደለም እዛ የምታዩት። በጣም በሚገርም ሁኔታ ሙስሊም አለ፣ ካቶሊክ አለ፣ የእኛ ኦርቶዶክስ አለ፣ የኢትዮጵያ ማለት ነው ን የአይሁድ አለ። በቁጥር አይደለም ያስቀመጥኩላችሁ፣ ግን ሁሉም ንግድ ይነግዳል፣ ሁሉም ስራ ይሰራል ሁሉም መስቀል ሊሸጥል ይችላል እና በጣም ሜንታሊቲያቸው እንትን ሆኗል። አንድ ላይ ነው የሚሰሩት። ይሄ የኢንተርናሽናል ባህሪ ያላቸው ሰዎች ናቸው። እና ይሄኛው አለ። አሁን የቅደም የነገርኳቸው ኦልድ ጃፋ እንግዲህ የተላቪቭ ላይ ያለውን ነው የነገርኳቸው። ከተላቪቭ ወተን ደግሞ ተላቪቭ ሁለት ቀን ነበር ያደርኩት። ከዛ ዳን ኢንተርናሽናል ሆቴል የሚባል በጣም ሌክሪ የሆነ ሆቴል እዛ ነበር ሁለት ቀን ን የሚቀጥለው ደግሞ ቀጣዮቹ ሶስት ቀናት ደግሞ ኢየሩሳሌም ነበር እና አደሴም ታይም ዳን ፓሮናማ የሚባል በሴም ብራንድ ያለው ሆቴል ነበረ ያለ ነው ነገ የገባ ነው እና እዛ ላይ ምንድን ነው የገረመኝ መሰላችሁ? ልክ ቅድም የነገርኳቸው ኦልድ ጃፋ ላይ ያለውን አሰራር ጃፋን የሚመስሉ ወይም ደግሞ አዲሱ ከተማ እንኳን ሲገነባ ጃፋን እንዲመስል ተደርጎ የተሰራበትን አኳን እንዲከተሉ ነው የተደረጉት እና በዛ ልክ ነው የቃኟቸው ምንድን ነው በጣም ያስቀኑን። እኛ ጋር አሁን ደሞሌሽ ነው አይደለ? ሁሉም ነገር እዚህ እንዳላዩ ያሮጌ ነው ምን ያደርጋል ምናምን ብለን ነው ሁሉን ነገር ደሞሌሽ የምናደርገው። ግን ር በጣም በሚደንቅ ሁኔታ ከተማዎቹ እንኳን ሲሰሩ እያመሳሰሉ በቃ፣ የዚህኛው መዳፌ እንደምታዩት ማይ ፓል እንደዚህ ነው አይደለ? ይሄኛውም ልክ እንደዚህ ነው አይደለ? ያ ህንፃ ሲሰራ ይሄ ኦልድ ሲቲ ከሆነ የአዲሱ ሲቲ መሆን አለበት ነው። እና በጣም አመሳሰሉ ነው የሚሰሩት። ምንድን ነው ያየሁት እዛ፣ የሪሊጅስ ጉዳይ ምን ተሆነ እና ዳይቨርሲቲ በጣም አፕሪሽিয়েት ስላደረግኩ ነው። እዛ ቅደም እንዳልኳችሁ ሁሉም ሃይማኖት ነው ያለው። በጣም ሁሉም ሃይማኖት በራሱ መንገድ፣ በራሱ አኪድ፣ በራሱ ስራት ነው የሚሄደውና አብሮ ነው የሚሰሩት አብሮ ነው እና ደስ ደላ ቪቲፒንስ ባይዘይ ያ ማለት አማርኛ ሰላም ነህ ምናምን ይላሉ ሁሉ ምናምን፣ ምክንያቱም እዛ ብዙ ቤተ እስራኤላውያን ስላሉ ያው ካልቸሩንም የመጋራት ነገር አለ ግን ፍልስጤማውያን አሁን ብዙ ሰው ማይምድ ይሆናል። አንድ ነገር ልንገራችሁ፣ ፍልስጤማውያን ኢትዮጵያን አይጠሉም። ባይዞ እስራኤላውያን ታውቃላችሁ፣ አይጠሉም። የማይጠሉበት ምክንያት ከዚህ ከቤተ እስራኤላዊ ወይም ደግሞ ከአይሁዱም እንደዚሁም ከተለያዩ ታሪካዊ ትስስር አንጻር ነው። ብዙ ሰው ግን የፍልስጤም ሰዎች ኢትዮጵያን የሚጠሉ ይመስላችኋል። አይደለም፣ አይጠሉም። በጣም በሚገርም ሁኔታ አንደኛ ፖለቲክ ላይ ኢትዮጵያ የነበራት ካለው ይሄ ትስስር ካለው ናሬሽን ካለው ሀሳብ ሰዎች ከሚገነዘቡት አንጻር ኢትዮጵያ ለእስራኤል ፌቨር ታደርጋለች ተብሎ ነበር የሚታሰበው። ንጉስም አላደረጉም፣ ደርግም አላደረገም፣ መለስም አላደረገም፣ ኃይለ ማርያምም አላደረገም፣ አብይም አሁን እያደረገ አይደለም። ትንሽ በተወሰነ መጠን የፖለቲካ እንትን ሊኖሩ ይችላል። ኦፍኮርስ ከዛ ውጭ ከዛ አንጻር ይመስለኛል ፍልስጤማውያን ኢትዮጵያን አይቶ በጣም በሚገርማችሁ ሁኔታ እና ሰዎች እንደሚያስቡት እንደሚነግሩን አይደለም ወይም ደግሞ እንደሚነጉን ሳይሆን እንደምንገምተው አይደለም። እና ይሄ ለምሳሌ የፍልስጤም ሰዎች አብዛኞቹ ሙስሊሞች ስለሆኑ ሙስሊም ስለሆኑ ክርስቲያኑ ይጣላል አይጣሉም፣ ኢትዮጵያን አይጣሉም። ባይዞች እንዲያውም አንድ ዴር ሱልጣን የሚባል አለ። የግብፅና የግብፅ ኮፕቲክ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚጋጩበት እዚህ ጎን ለጎን ያሉ ቤተክርስቲያናት ናቸው። የእኛም ምኬድ ቤተክርስቲያን እዚህ ያለ የእኛ ሰፊ ነው በእርግጥ ትንሽ ብዙ ቦታ አለው። የግብጾች ኮፕቲክ ደግሞ አለ ታች በታች በኩል እና በዛ በበር እንዳትወጡ እንዳገቡ የሚባል ጸብ አለ አካባቢውም ደግሞ ግብፅ የመውሰድ ፍላጎትም አላት ፖለቲካል ነው ቦታውን የመፈለግ የሃይማኖት ጉዳይ አይደለም እዛ ቦታ ላይ ኤግዚስት ማድረግ ባይ ዘ ወይ ትልቅ እንትን ነው አንድን ሀገር ታላቅነትም የሚያሳይ ነው እና እዛ ላይ ያሉት ነጣሊያን ናቸው እዛ ላይ ያሉት የተለያዩ ሀገራት ናቸው ትልልቅ ሚና ያላቸው በአለም ፖለቲካ ላይ ኢትዮጵያም አንዱ አሁን ሀገር ባለች እና ይሄ በቀላሉ አይታይም። ያ ምንድን ነው ይህ ምንድን ነው የሚለውን ግራ ቀኝ ለማየትም እድል ስለሚፈጠር ነው እና ን ዝ ፐን ር እንደዚህ አይነት ነገሮችን ስመለከት የዴር ሱልጣኑ ልንገራችሁ ከዚህ በፊት አንድ እንትን አቶ ስለሽ ሽብሩ የሚባል በጣም ጎበዝ ጋዜጠኛ ኤርትር ታውቁታላችሁ እሱ እዛ ነበረ እና ፍልስጤም ሲሄድ በፍልስጤሞች አስተዳደር ስር ነበረ ዴ ሱልጣን ዴን ምንድን ነው የሚሉት የፍልስጤም ሰዎች የማህሙድ አባስ ማለት ነው የፍልስጤም ሰዎች ሀበሽ ወልካም ይሉ ነበረ የሚል ሀሳብ ነበር ይሰጠ የነበሩ ኢትዮጵያን አይጠሉም ነው። ኦፍኮርስ እኔ የሚያየት እሱን ነው። ሙስሊሙም እስራኤላውያን፣ ሁሉም በኢትዮጵያ የከፋ አመለካከት እንደሌለው አይ ኦብዘርቭ ዴር። ግን እኔ አምናት ትክን ይሄ ስለ ዋሩ አይደለም እየነገርኳቸው ያለውት፣ እና ጋዛ ላይ ያለውን ነገር በሌላ ቪዲዮ ተመልሼ አሳያችኋለሁ የተመለከትኩት አለ። ጋዛ አምስት ኪሎ ሜትር ስድስት ኪሎ ሜትር ላይ ነበርኩኝ። እሱንም አይችኋለሁ። እና ይህኛውን የዳይቨርሲቲውን ጉዳይ ላነሳላችሁ ፈልጌ ነው ን የሚያስቀናው ነገራቸው ይሄ ነው። ከተማቸውን አት ደ ሴም ታይም ተመሳሳይ አድርገው ሂስቶሪክሊ ቀጣይነት እንዳለ ሆኖ ነው። እዛ ላይ እንግዲህ የኢየሩሳሌም ሲባል የኢየሱስ ክርስቶስ ታሪኮች አሉ። ኢየሱስ ክርስቶስ የተቀበረበት የተገነዘበት ብዙ የሚጎበኙ አሉ። እሱ ያው እንትን ስለሆነ ወይ በቪዲዮ መልክ ላጋራችሁ እችላለሁ። ኤን ዌይ እሱ አለ እና ይህኛው ሌላ ጊዜ አክቹዋሊ በሌላ ፐርስፔክቲቭ እሱን እመጣበታለሁ። ግን እንደዛ አይነት አውድ ነው የተፈጠረው። በጥቅሉ ግን ምንድን ነው ያለው ከተባለ በጣም ሶፊስቲኬትድ የሆነ ቴክኖሎጂ ነው ያላቸው። በጣም ሶፊስቲኬትድ የሆነ ቴክኖሎጂ በጣም አንድ እንደዚህ ደግሞ አድቫንስድ በሆነ ቴክኖሎጂ ላይ የእንትኖችን እነዚህ የዛፍ ጉዳዮችን ወይም ደግሞ ዛፍ ዛፍ አሁን በግብርና ቴክኖሎጂ ወይም በግብርና ዘርፍ ማንም ያው ይታውቃል እስራኤል ነምበር ዋን ኢን ዘ ወርልድ። እስራኤል ነምበር ዋን ናት እንደምታውቁት በዚህ በግብርና ቴክኖሎጂ በምናምን። ሰው ምንድን ነው ያየሁት አንድ ጆጆቫ የሚባል ጆጆቫ ያ የሚባል ዛፍ ነው እና እሱ ምን ሆነ መሰላችሁ የ በጣም በዓለም ላይ የጆንሰን ኤንድ ጆንሰን ፕሮዳክትን ታውቋቸዋላችሁ። እነሱ ናቸው የይሁዶች ነው ወይም ደግሞ የእስራኤላውያን ነው እና ብዙ ብራንድ ሰርተዋል። ይሄኛው ጆጆባ የሚባለው ዛፍ ከአምስት ሜትር በላይ እያደገ አስቸገረ። ከአምስት ሜትር በላይ ደግሞ ሲያድግ ምንድን ነው የሆነው? ከአምስት ሜትር በላይ ማደግ ማለት ነፋስና ወይም ለተለያየ አደጋ እየተጋረጠ ሲያስቸግራቸው ምንድን ነው ያደረጉት? ተፈጥሮውን ወደ ላይ የሚያድገውን ወደ ጎን ለማድረግ በይዞ ቀላል የሚመስል ግን በጣም ቴክኖሎጂካሊ አደገኛ ወይም ደግሞ ቴክኖሎጂካሊ በጣም ወደ ላይ የሚያድገውን ወደ ጎን እንዲያድግ ማድረግ የእንትን ለውጥ ማድረግ ነው። የዛን ተክል ማንነቱን የዛን ተክል ጂኑን እስከ መቀየር የመድረስ ነው እና ቀላል ቴክኖሎጂ አይደለም። እሱ አር የሚገርመው ብሬን ሰርተውለታል፣ ብሬን አእምሮ አእምሮ ሰርተውለታል። ይህኛው ምንድን ነው የሰው ልጅ አለ አለ የነርቭ ሲስተሞቻችን የነርቭ ስርዓታችን አእምሯችን ብሬናችን የሚገናኝበት የነርቭ ስርዓት የተለያዩ አሉን አለ ወይም ደግሞ እኛ እዚህ ደም ስር ምናምን የምንላቸውን ሁሉ ከነርቭ ስርዓት ጋር የተገናኙ ናቸው። ብሬናችን ላይ ሄደው ምን እንደሚያደርጉ እናውቃቸዋለን እና የሰው ልጅን ብሬን የሰው ልጅ እነዚህ ብሬኖቻችን ደም ስሮቻችንን ወይም ደግሞ ይሄ የነርቭ ስርዓቶቻችንን ከዛ ዛፍ ጋር በማመሳሰል ዛፉ እንደ ሰው ልጅ ብሬን የዛፉ ስሮች እንደ ሰው ልጅ አእምሮ የነርቭ ሲስተም አድርገው ወስዶታል። ሌን ምንድና ያደረጉት ዛፍ ዛፍ ነው ብሬን የለውም፣ አእምሮ የለውም መቼስ እንደ ሰው። ሌን ምንድና ያደረጉት ልክ እንደ ሰው ልጅ እንዲያስብ ኤአይ ገጥመውለታል። ዛፉ ኤአይ ያለው ን በኤአይ ማረስ ጀምረዋል። ሰው ይህ ቴክኖሎጂካሊ በጣም አድቫንስድ ነው። እንደውም ይሄ የመጀመሪያው ጦርነት በተካሄደበት ወይም ደግሞ ሀማስ ወደ እስራኤል ጥቅምት ሰባት የገባበት አካባቢ ላይ የተፈጸመው ጥቃት የተፈጸመበት ላይ ኪቦርት ይባላል። እዛ አካባቢ ላይ ኪቡትስ በጣም የተለየ ማህበረሰብ ነው። ባይዘ የተለየ ማህበረሰብ ስላችሁ ፍልስጤማውያን ጋር በጣም መልካም ግንኙነት የነበራቸው ፍልስጤማውያን ወይም ደግሞ እዛ ጋዛ ያሉ ሰዎች ሲታመሙ እነሱ አምጥተው አሳክመው የሚልኩ ነበሩ። ያ ማለት የተለየ ማንነት ያላቸው ናቸው። የኪቡት ሰዎች እና የተለየ ማንነት ስላቸው ሪል ያየሁትን ነው ሪል ያየሁትን ብቻ ሳይሆን ራሳቸውን የፍለየ የፍልስጤም ሰዎች አንዳንድ ስቶሪ ታሪካቸውን ሲናገሩ ውጭ ሆነው ስለ ኪቡት የሚያወሩትም ጭምር ነው። እና እንደዛ ያደርጋሉ እንደ ምንድን ነው ኪቡት ለተፈጥሮ ጊቫፕ አታደርግም። አንድ ፕሮፌሰር ስማቸው ጠፍቶብኝ ነው አግኝቼ ነበረ። ኪቡት ለተፈጥሮ ጊቫፕ አታደርግም አለ። ለተፈጥሮ ጊቫፕ አታደርግም ማለት ድርቅ አይነካተም ዛፍ አታጣም፣ ውሃ አታጣም። ነው ያን ያደረጉት ምንድን ነው? ኪቡት መሬቱ ለም ስለሆነ ኪቡት መሬቱ በጣም በሚገርም ሁኔታ ውሃ ስላለው አይደለም። ውሃ እንዲኖር ያደረጉበት መንገድ የኢሪጌሽን ሲስተም ተጠቅመው የተለየ ቴክኖሎጂ ወይም ደግሞ እነዚህ ከኢሪጌሽን ሲስተም ባሻገር ደግሞ እንዴት በምን መንገድ ውሃን ፕሪዘርቭ ማድረግ እንችላለን የሚል ቴክኖሎጂን በመጠቀም በዛ ሀሳብ በመቃኘት ነው እና ከ1935 እስራኤል ከመመስረቷ በፊት ጀምሮ ያው የፍልስጤምና የእስራኤል ያው ታቁታላችሁ ታሪኩን የእነሱ አለመግባባት በነበረበት ጊዜ ሁሉ እዛ አካባቢ ላይ ሆኖ ሲሰሩ የነበሩ ሰው ናቸው ባይዞች ከ1934 ጀምሮ ከሆነ ዩኒቨርሲቲን ከአርጀንቲና ዩኒቨርሲቲ ተመርቆ የመጣ አይሁድ እዛ ኪቡት ስራ በመስራት ይህን አበልጽጎ ፓተንት ራይቱን ዓለም ላይ የያዘ የኤሪጌሽን ሲስተም የፈጠረ ሰው ነው እና ኪቡትስ በዛ ልክ የተቃኘች ናት በሚል በኩራት ነው የሚያወሩበት። ይሄ ምንድን ነው? ይሄ የተለየ ብቃት የተለየ እውቀት ኖሯቸው እንጂ ብዙ ሰው የሚሸወድበት አንድ ነገር አለ። ሰው ፌኤዝ ኦር ሽኤዝ አይሁድ ኦር ጁ አእምሯቸው በጣም የተለየ አድርጎ ማስተባ አደለም በጥረት ነው። በቃ ምንም ካልኩሌሽን የሌለው ስራ ስለሚወዱ ስለሚጠሩ ስራ ስለማይነቁ፣ ይሄ እንትን ነው ይሄ እንትን ስራ ነው ይሄ እንትን ስራ ነው ስለማይሉ ቴክኖሎጂ ላይ በጣም አተኩሮ ስለሚሰሩ እና ስታርታፕ ኔሽን ብሎ እዚህ አጣት ብዙ ትኖች አሉ። ና የተመለከትኋቸው ጉዳዮች በሙሉ በጣም የሚያስቀሉ ናቸው። እኛ ገር መጥተው ተግባራዊ አድርገዋል። ለምሳሌ ከተማ ዚ ኦልድ ከተማ ካለ ፒያሳን ብሎች እንኳን ተባለው ፒያሳን ብሎች ድንኳን ፒያሳን የመሰለ ሌላ ቨርጅን አዲስ መፍጠር ነው እንጂ ፒያሳን ማጣት አይደለም። በነሱ ኮንሰርት እና አረዳል ይሄ በጣም የገረመኝ ጉዳይ ነው። ሌላው ደግሞ ክነሴት የሚባለው አለ። ክነሴት እንደምታውቁት የእስራኤል ፓርላማ ነው። አንድ መቶ ሀያ መቀመጫ ያለው ነው። እሱም ኢየሩሳሌም ላይ የሚገኝ ነው እና ብዙ ታሪኮች አሉት። ክነሴት መሰባሰብ ነው በነሱ ቋንቋ እንደማለት ነው። ብዙ ሀሳብ እንትኖችን ስመለከት ነበር እና ቅድም እንዳልኳችሁ በጣም የአረቡ ኮሚኒቲ ትልቅ ቁጥር ያለው ነው። ኢትዮጵያውያን ሶስት ተወካዮች ኢትዮጵያውያን ስላችሁ ቤተ እስራኤላውያን ማለት ናቸው

እንግዲህ ኢትዮጵያውያን ኦርቶዶክስ ሰዎች እና የእስራኤል ውስጥ ያሉ አይሁድ ሃይማኖታቸው ያለው ልዩነት በጣም ሰፊ ነው። እሱን አንደርስታንድ አድርጎ በጣም ሰፊ ነው። ምንም የሚያገናኝ ነገር የለም። ሪሊጂስ ን ምንድነው ያለችኝ፣ ጸጋ ዶክተር ጸጋ የሚባሉ አንድ የፓርላማ አባል አሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊኩድ ፓርቲ አባል ናቸው። እሳቸው ምንድነው ያሉን፣ ሰዎች እንደሚያስቡት አይደለም ምናምን አሉ። ያ ማለት እንግዲህ የጁዊሽ እና የክርስቲያኒቲ ልዩነቱ በጣም የሰማይና ና የምድር ነው። ባይዞ ሁላችሁም የምታውቁት ይመስለኛል። ግን እነሱ ለኢትዮጵያዊ እንቆረቆራለን አሉ። ለኢትዮጵያዊ ሲቆረቆሩ ለክርስቲያን ለይተው አይደለም፣ ምክንያቱም ሃይማኖታችሁ በጣም የተለየ ስለሆነ ለሙስሊምም አይደለም ለይተው የሚቆረቆሩ። ለሁሉም ኢትዮጵያዊ ከሆነ ኢትዮጵያዊ ነው እና እንደዚህ እንደ አይዊትነስ አንዳንድ ሰዎች ሜንሽን ሲያደርጉል የነበረ ሰዎች አብረው ይሰራሉ። አብረው የሚሰሩት ምንድን ነው በቃ ኢትዮጵያዊ ከሆንክ ኢትዮጵያዊ ነው። ምክንያቱም ሙስሊምን ብትሆን አይሁድ ጋር አትገናኝም፣ ኦርቶዶክስን ብትሆን አይሁድ ጋር አትገናኝም፣ ጴንጤን ብትሆን አይሁድ ጋር አትገናኝም፣ እምነታችሁ ጋር አትገናኝም። ከዚ አንጻር ይሄን ትንሽ ዳይቨርሲፋይድ የሆነ ሀሳብ ሲያነሱልኝ ነበር እና ይሄኛው በጣም እንትን ነው። አፍተር ኦል ግን ብዙ ነገሮች ብዙ ኤክስፒሪንሶች ደስ የሚሉ ናቸው እና በዛ ያለው ሁኔታ ትንሽ ብዙ የድሩዝ ማህበረሰቦችንም ተመልክተናል። ድሩዞች ማለት እንግዲህ በ ሊባኖስ ውስጥም የሚገኙ እስራኤል ውስጥም የሚገኙ ሶሪያ ውስጥም የሚገኙ ዮርዳኖስ ውስጥም የሚገኙ ናቸው። ለምሳሌ ሶሪያ ውስጥ ብዙ ናቸው፣ ሰባት መቶ ሺ ይሆናሉ። ሊባኖስ ውስጥም ብዙ ናቸው፣ ከእስራኤል በላይ ናቸው፣ ሶስት መቶ ሺ ይሆናሉ። እስራኤል ውስጥ ያሉት አንድ መቶ ሀምሳ ሺ ናቸው። ዮርዳኖስ ውስጥም አሉ። እነዚህን ስትመለከቱ ብዙ ማንነቶች ትመለከታላችሁ። እና እዛ አካባቢ በጣም ይገርማል ን የምታዩት ነገር በተለያዩ እነዚህ ናዝሬት፣ ገሊላ የሚባሉ አካባቢዎች አሉና ሁሉንም ስትመለከቱት ዓለም ሰላም ልታገኝበት የሚገባው ጉዳይ ነበር እንጂ እዛ አካባቢ ላይ ውጥረት ሊኖረ ይገባም ነበረ። ግን አሮን ነው የመካከለኛው ምስራቅ ተሞዊሉ እጅግ አስቸጋሪ ነው። በዛ ላይ አላክሳ መስጂድ ያለበትን እነግራችኋለሁ። አላክሳ መስጂድ እንግዲህ በዚህ በማውንት ቴምፕል በማውንት ቴምፕል እና በአላክሳ መስጂድ መካከል ያለው ማውንት ቴምፕል አህዶቹ የስልፍትን የሚሉበት ነው፣ የሚያመልኩበት ነው። አላክሳ መስጂድ ደግሞ ሙስሊሞቹ ፍልስጤሞች ማለት ነው ወይም ሌሎች ሙስሊሞች የሚያመልኩበት ነው። እዛ ለቅርብና ለቅርብ ነው፣ እንደዚህ እየተፋጠጡ ነው የሚተያዩት እና እሱንም አንደርስታንድ ያደረገ እዛ አካባቢ ትንሽ የሴኪሪቲ ችግር በመኖሩ እሱን የመጎብኘት እድል አልነበረም፣ ግን ከርቀት ዋ እና ብዙ ሁኔታዎችን እንደዚህ አድርጎ ማሰብ ገለባ አብጦ ማየት ያስፈልጋልና ምናልባት የጦርነት ጉዳዩ አውዱ ምን ላይ ነው ያለው የሚለውን ሌላ ጊዜ በባየሁት ኤክስፒሪየንስ በተመለከትኩት በዚህም ያለውን በዛም ያለውን ማየት ስለሚያስፈልግ አንድ ቦታ ላይ የታየ ስለሆነ ወይም ከእስራኤል በኩል ያለውን ብቻ ያየሁት ስለሆነ በዛኛው በኩል ይሄ ነው ማለት ስለማይቻል፣ ለባላንስ አስቸጋሪ በመሆኑ ግን ጠቅላላ ኢሜጅን የጉዞ ማስታወሻ ማለት እችላለሁ ለእናንተ በዚህ መልክ እንደው መግለጽ ፈልጌ ያለሁ እና በጣም ግን ከምንም በላይ እኔ ሶስት ነገሮች ደንቀውኛል። አንደኛው በጣም ዳይቨርሲቲቸው ነው በጣም የገረመኝ። ሁለት ነጥብ አንድ ሚሊዮን አረብ ነው የሚኖረው ሀያ በመቶ የሚሆነው አረብ የእስራኤል ኮሚኒቲ መሆኑ በጣም ነው ደነቀ። ብዙ አይመስሉኝም ነበረ ወይ እናንተ ልታቁ ትችላላችሁ። ከዛ ውጭ ደግሞ ኢትዮጵያ እስራኤላዊ የሆኑ ወይም ኢትዮጵያ ተወልደው በሆነ አጋጣሚ ኢትዮጵያ አደለም ኦፍኮርስ የው አማርኛ ስለሚናገሩ ወይም ደግሞ የኛን ቋንቋ ስለሚናገሩ እኛን ስለሚመስሉ ወይም እዚህ ሀገር ስለተወለዱ ካልሆነ በስተቀር እነሱን ደግሞ ወደ 175 ሺህ አካባቢ ናቸው። ብዙ ናቸው። ሌሎች ድሩዝ ምናምን እንደዚህ በጣም በርካታ ቁጥር ያላቸው አሉ እና እሱ ዳይቨርሲቲ ገርሞኛል። ሌሎች ማንነቶችም አሉ። ከኪቡትስ አካባቢ እንደዚሁ ብዙ እየተመለከትኩ ነው። ኒል ኦዝ ምናምን በሚባሉ አካባቢዎች፣ ቤሪ በሚባሉ አካባቢዎችም እንደዚህ አይነት ማንነቶች ስመለከት ነበርና ሁሉም ነገር ትንሽ ለየት ለየት ያለ ነው። ሌላው ደግሞ የከተሞቻቸው መሰናሰን፣ ከተሞቻቸው አብረው የሚሄዱባቸው ወይም ደግሞ እንደዚህ ኦልድ ሲቲ ከአዲሱ ሲቲ ጋር ተመሳሳይነት እንዲኖረው ተደርጎ የተሰራበት እሱ ደግሞ ሌላ አይነት ውበት ነው የሰጣቸውና ብዙ ጉዳዮቻቸው እዛ አካባቢ በጣም የሚገርም ሆኖ ነው የተመለከቱት። እና ፖለቲክ ላይ ያለው ኤንጌጅመንት ለምሳሌ ውስጥ ስትመለከተው ኢየሩሳሌም፣ ተለቪቭ አካባቢ ምንም ነገር ነው የሌለው። እኔ አንድ ጋዛ አካባቢ አራት ኪሎ ሜትር አምስት ስድስት ኪሎ ሜትር አካባቢ ላይ ሆኜ ብቻ ነው ታቦች የሰማሁት። ከዛ ውጭ ምንም አልሰማውም። ይህ ማለት ኖ ዋር ማለት አደለም ስላላየ ነው ነው ግን ትንሽ ረገብ እንዳለ ይሰማኛል ይህ ስለዚህ ህዝቡ እንቅስቃሴ ላይ ነው። ጦርነቱንም የሚፈልግ ሰውም የለም። ኦፍኮርስ አያስፈልግም ብሎ የሚያምንም አለ፣ ለእስራኤል ህልውና በዛ ልክ መስራት ያስፈልጋል ብሎም የሚያምን አለ። በጥቅሉ ግን በጣም ሄዝቦላን ትፈራዋለች እስራኤል። አንድ ቀን በጣም በቅድምት ማጠኛ ጠፋኛ ብላ የምትፈራው ኃይል ቢኖር ሄዝቦላ ነው። የሊባኖስ በዛው በቅርብ ርቀት ላይ ነበር እንደዚሁ ስምንት ሰባት ኪሎ ሜትር አካባቢ ላይ ና ያለውን እንትን በጣም በስጋት መልክ አንድ ዳይሬክተር ሲነግሩን ነበረ። እና አስፈሪ ነው ዋሬ ዚያት ብሎ ማሰብም ይፈልጋል እና ሄዝቦላ በጣም እስራኤል በጣም ነው የምትፈራው፣ በጣም ከሚገባው በላይ ነው የምነግራችሁ። ሶሪያ ላይ ግን መረጋጋት ይመጣል የሚል ተስፋ ተጥሎበት ነበረ። የአልሻራ መንግስት በጣም ተራማጅ ነው፣ ፕሮግሬሲቭ ነው፣ ፖለቲካ ጥሩ አጋጣሚዎችን መፍጠር የሚችል ነው የሚል ተስፋም ተጥሏል እና ይሄኛው እንግዲህ ፖለቲካውን አንደኛ በዛ በኩል ስጋት አለ፣ በሌላ በኩል ደግሞ ተስፋ አለ የሚለውን ያሳያል። ሁሉም ጉዳይ ግን በእስራኤል ፖለቲከኞችን ብቻ ሳይሆን የሚወሰነው በአካባቢው ባሉ ሀገራት፣ ሊባኖስንም እንደዚህ ማየት እንችላለን። ሌላ ፍልስጤም እዛው ነው እንደዚህ ይታያል። ነሱሪያም እንደዚህ ይታያሉ። ግብፅን በራፋ በኩል ትታያለች። እና መፍትሄ መምጣት የሚችለው ከነዚህ ሁሉ አካባቢዎች አንድ ላይ የሆነ በጣም ሰብሰብ ያለ አንደምታ ሊኖረው የሚችል ግባት ሲኖር እንደሆነ በግልጽ መመልከት ያለውና፣ ብዙ ሁኔታዎች ግን በበጎ የሚታዩ ናቸው። ከዚህ ከስልጣኔው ከአድቫንስመንቱ ከቴክኖሎጂ አንፃር አንጻር የዋር ጉዳይ ስላላነሳው ሌላ ጊዜ እንግዲህ ምንድን ነው ያለው የሚለውን መሬት ላይ እነግራችኋለሁ። በጣም ነው የማመሰግነው። ቢኒያም ካሴ ነበርኩኝ። መልካም ጊዜ ላችሁ።